ከዓለማችን ረዣዥም ወንዞች መካከል በቀዳሚነት ይቀመጣል። አባይ ወንዝ 6700 ኪሎ ሜትር እንደሚረዝም መረጃዎች ዋቢ ናቸው። አባይ ወንዝ 11 የአፍሪካ ሀገራትን አቋርጦም ያልፋል። ለመነሻ ሀገሩ ኢትዮጵያ ባይተዋር ሆኖ የሰነበተው አባይ የቅኝ ግዛት ውሎችን እያነሱ ብቻችንን እንጠቀም ለሚሉት ግብፅና ሱዳን ደግሞ የምትታለብላም ሆኖ ከርሟል። የኋላ ኋላም በአባይ ወንዝ ፍትሐዊ ተጠቃሚነት የሚያምኑት ኢትዮጵያውያንም በርካታ ገባር ወንዞች ያሉትን አባይን ወንዝ ለሀገራቸው ሊያስገብሩ ቆርጠው ተነሱ። ለዘመናት የሀገሩን ለም አፈር ይዞ ወደ አሻው ሲገማሸር የከረመው አባይም እጅ ሰጠ። ለሀገሩ ይጠቅም ዘንድ የኢትዮጵያ ታላቁ የህዳሴ ግድብን እውን ለማድረግ የመሰረተ ድንጋይ የተቀመጠው ከዛሬ 14 ዓመታት በፊት ነበር። በቤንሻንጉል ጉሙዝ ጉባ ወረዳ የሚገኘው ታላቁ የህዳሴ ግድብ በግዙፍነቱ በአፍሪካ ቀዳሚው ሲሆን በዓለምም ቢሆን በጉልህ የሚጠቀስ ነው። በሀገር ልጅ አቅም በኢትዮጵያንና ትውልድ ኢትዮጵያን ተሳትፎ ብቻ እየተገነባ የሚገኝ ትልቅ ሀገራዊ ፕሮጀክትም ነው። ለግድቡ ግንባታ ይሁን ዘንድ እስካሁን ድረስ ከህብረተሰቡ 20.72 ቢሊየን ብር መሰብሰብ መቻሉንም መረጃዎች ያሳያሉ። የህዳሴውን ግድብ በመገንባት ሂደት ውስጥ በርካታ ሰራተኞች እየተሳተፉ የሚገኙ ሲሆን ከእነዚህ ውስጥ አብዛኞቹ ማለትም ከ8000 የሚልቁት ኢትዮጵያውያን ናቸው። የዋናው ህዳሴው ግድብ ከፍታ 145 ሜትር ሲሆን እርዝመቱ 1.8 ኪሎ ሜትር ነው። ኃይል ለማመንጨት የሚያስችለውን የተጠራቀመውን ውሃ አቅፎ የሚይዘው የኮርቻ ግድቡ እርዝመት 5.2 ኪሎ ሜትር ነው፣ ከፍታው ደግሞ 50 ሜትር ይደርሳል። አሁን ላይ የኮርቻ ግድቡ የግንባታ ስራም ሙሉ በሙሉ ተጠናቋል። የዋና ግድቡ ውፍረት የግድቡ ግርጌ ላይ 130 ሜትር ሲሆን የግድቡ ጫፍ ወይም የላይኛው ክፍል ደግሞ 11 ሜትር ነው ነው። ግድቡ የሚይዘው የውሃ መጠን 74 ቢሊየን ኪዩቢክ ሜትር ሲሆን ግድቡ የሚሸፍነው የቦታ ስፋት ደግሞ 1780 ስኩዌር ኪሎ ሜትር ነው። አጠቃላይ ግድቡን ለመገንባት በርካታ ሽቶን ብረቶችና ኮንክሪቶች አገልግሎት ላይ ውለዋል። የታላቁ ህዳሴ ግድብ 13 ኃይል ማመንጫ ተርባይኖችም አሉት። ከነዚህ ውስጥ አራቱ ተርባይኖች አሁን ላይ ግንባታቸው ተጠናቆ ኃይል ማመንጨት ጀምረዋል። አጠቃላይ ፕሮጀክቱ ሲጠናቀቅ 5150 ሜጋዋት ኃይል ያመነጫል ተብሎ የሚጠበቅ ሲሆን በዚህም የኢትዮጵያን አጠቃላይ ኤሌክትሪክ የማምረት አቅም በጥፍ ያሳድገዋል ተብሎም ተስፋ ተጥሎበታል የአባዩን ፍሰት ሳይስተጓጎል ቀጥሏል የግድቡ የውሃ ማስተንፈሻ በሮችም ተከፍተው በሰከንድ 2800 ሜትር ኪዩብ ተጨማሪ ውሃ ማፍሰስ ጀምረዋል የህዳሴው ግድብ ዲፕሎማሲያዊ ጫናዎችን ጨምሮ የነበሩበትን በርካታ ውጣ ውረዶችን ተሻግሮ ወደ ፍጻሜው እየተንደረደረ ይገኛል። አሁን ላይ የግንባታው አጠቃላይ ስራ 98.66 በመቶ ደርሷል። ከግድቡ የሚገኘውን ኃይል ለሀገር ውስጥ ፍጆታ ከማዋል ባለፈ የሚተርፈውን ለጎረቤት ሀገራት በመሸጥ ገቢ ለማግኘትም ታቅዷል። ቀጠና የትብብርና ልማትን በማጠናከር ረገድ የሚኖረው ሚናም ከፍተኛ ነው።